በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ተሰባስበው የሚመክሩበትና ትውውቅ የሚያደርጉበት መድረክ ማዘጋጀት እየተለመደ መጥቷል። ይህ ደግሞ በዜጎች መካከል ጠንካራ የሆነ የእርስ በእርስ ግንኙነት እንዲፈጠር፣ የባህልና የልምድ ልውውጥ እንዲዳብር ያደርጋል። በአቡዳቢ የተካሄደው ሶስተኛው የኢትዮጵያውያን ሳምንትም ይህንን መሰረት አድርጎ የተካሄደ ነው። ስንገናኝ ስለ አገራችን እንድንወያይ፣ ሊቀየሩ ስለሚገቡ ነገሮች ስለም እንድንወያይና ከዛም በተረፈ ደግሞ የነበሩት እውነቶች ማባቻም ቢሆን የመዝናኛ ፕሮግራምም እንዲኖር ተደርጎ የተዘጋጀ ነው። አንዱ ለራሳቸው እርስ በርሳቸው በደንብ እንዲተዋወቁና ችግሮቻቸውንም ለማውራት ጓደኝነትንም ለመፍጠር ያግዛቸዋል። ለኤምባሲው ደግሞ በርካቶቹ ኤምባሲን የማያውቁ ኢትዮጵያውያን ይሄን መድረክ ተጠቅሞ ኤምባሲ እንዳለ ኮሚኒቲ እንዳለ ችግር ሲገጥማቸው ወደ ኤምባሲ ወደ ኮሚኒቲ መምጣት የሚችሉበትን እድል ይዘረጋል። ሶስተኛ ሀገርን ያስተዋውቃል። ሀገር ማስተዋወቂያ መድረክ ነው በብዙ ብሄር ብሄረሰቦች አልባሳት ነውና ኢትዮጵያ የብዙ ብሄር ብሄረሰቦች ሀገር መሆኗን የመቻቻል ሀገር መሆኗን የሃይማኖቶች ተቻችለው ብሄር ብሄረሰቦች ተቻችለው የሚኖሩባት አገር መሆኗን የሚታይበት መድረክ ነው። አብዛኛው ሕዝብ በስራ ላይ ቢዚ ሆኖ በተለያየ ጉዳዮች ቢዚ ሆኖ ነው የሚያሳልፈውና። እንደዚህ አይነት ቀናቶች ሲመጡ ደግሞ ራስን ሪፍሬሽ የሚታረግበት ከተለያዩ ተራሪዎች ከሚትኖሪ ወንድሞች ስኬቶች ጋር የምትገናኝበት አንድነትን የበለጠ የምናያጠነ ክብረት ና የራሳችን ባህልና ሴቶች የሚናሳይበት ቀን ስለሆነ ይሄ ደግሞ ልዩ ያደርገዋል። በአቡዳቢና አካባቢዋ ያሉ ኢትዮጵያውያንና ና ትውልደ ኢትዮጵያውያን የተሳተፉበት ይህ ሳምንት በዜጎች መካከል የእርስ በርስ ግንኙነት፣ የባህል ትውቅና፣ የቢዝነስ ፎረም ሁነቶች የተካሄዱበት ነው። አብዛኛውን ኢትዮጵያዊ ከሀገር የሚያወጣው ድህነት ነው፣ ማጣታችን ነው። ስለዚህ ትኩረታችን መሆን ያለበት ኢኮኖሚ ላይ ነው፣ ቢዝነስ ላይ ነው ብለን በሁለቱም ቦታዎች የቢዝነስ ፎረም የስራዎቻችን ማዕከል እንዲሆኑ ተደርገዋል። በዚህም ባለፈው ሳምንት በአቡዳቢ፣ በዚህኛው ሳምንት ማለት ነው፣ በአቡዳቢ ከኢትዮጵያ የመጡ የቢዝነስ ካምፓኒዎች እና በዩናይትድ አረብ ኤምሬትስ ያሉ ካምፓኒዎች ትላልቅ ካምፓኒዎች እንዲገናኙ የተደረገበት ልምድ እንዲለዋወጡ ቢቱቢ ቢ አይነት ዲስከሽኖች እንዲደረጉ የተደረገበት ከዛም አልፎ ደግሞ ኢትዮጵያውያን ደግሞ እዚህ የሚሰሩ እዛ የሚሰሩ ከዛም አልፎ እንዲገናኙ፣ እንዲወያዩ ያሉትን እድሎች ኤክስፕሎር እንዲያደርጉ የተደረገበት ፕሮግራም ነበር። ቢዝነሱ ላይ ኢትዮጵያ ኢንቨስት የሚያደርጉ የዚህ ሀገር ዜጎች ጋራ ቢዝነስ ፎረም ተካሂዷል። እንዲሁም እዚህ ደግሞ ባለሀብቶች አሉ ኢትዮጵያውያን እነሱ ባለሀብቶች ኢንቨስትመንት ወደ ሀገር ቤት በሽርክና እንዲገቡ እንዲሰሩም እንዲቀሰቅሱም ለማድረግ የእነሱ ደግሞ የኢትዮጵያውያን ቢዝነስ ፎረም አካሂደናል። ያ ደግሞ ምን አይነት እድል ይፈጥራል የሚለውን ነገር ደግሞ ከዩቱብ እዚህ ሀገር የነበሩ በትላልቅ ድርጅቶችና የቢዝነስ ሰዎች በግለሰብም በትላልቅ ተቋማት ደረጃ ያሉና በኢትዮጵያ በተመሳሳይ በትላልቅ ቢዝነስ የተሰማሩ አካላት መጥቶ እዚህ የኢትዮጵያን ኢንቨስትመንት ኦፖርቹኒቲዎችን ያስተዋውቁበት ወደ ኢትዮጵያ ገብቶ ደግሞ ብዙ ስራ መሰራት እንዳለበት እድሉን የተማመኑበት ያዩበት አጋጣሚ ነበር። ይሄ ደግሞ ይህም በዓል ልዩ ነገር ያደርገዋል። እንደ ሀገር የተጀመሩ የልማት ስራዎች ቀጣይነት ኖሯቸው ውጤታማ መሆን ይኖርባቸዋል። ለዚህ ደግሞ በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ሚና ከፍ ያለ ሊሆን ይገባል። ዞሮ ዞሮ አንድ ሀገር አንድ እናት ነው ያለችን። እናታችን ላይ የሚመጣባትን ነገር በጋራ ቆመን ልጆቿ መደገፍ መደገፍ ስንል ምንችል በገንዘብ ያልቻልን በሀሳብ አሁን ደግሞ በፊት ይደረግ እንደነበረው የተለያየ ተቋሞች ላይ በትምህርት በጤና እንዲሁም አገር ላይ የሚደርሱ ጉዳቶችን በቻልነው አቅም ከትንሽ እስከ ትልቅ የጀመርነውን ነገር ማስቀጠል ያስፈልጋል አንድነታችን ተቀራርበን የተራራቁ ሀሳቦች የሚሰበሰቡበት ኖር ስትገናኝና ስትራራቂ አንድ አይደለም። መስተሳሰባችንም ሁላችንም ጥሩ የሆነ ግንኙነት አድርገ ፈጥረን ሀገራችንን የምናስተዋውቅበት ይሄ ትልቅ ፋይዳ አለው ብዬ አስባለሁ። በአቡዳቢ የተካሄደው ሶስተኛው የኢትዮጵያውያን ሳምንትም የሀገራዊ አንድነት ማጎልበትና በግንኙነቶች መካከል ለሀገራዊ ጉዳዮች መምከርን ታሳቢ ያደረገ ነበር።